የአባ ቁዳማ ምን ነው? ለምንድን ነው የምታለቅሰው? እድሜ አነሳ በመሆኑ ምክንያት አዝነህልኝ ነውን አለኝ። የሚያስለቅሰኝ ያቺ ውድ እናት ከአንተ በኋላ የሚኖራት ህይወት ምን ሊመስል እንደሚችል ሳስበው ነው አልኩት። አሁን ጉዞ ጀምረናል። ልጁ በደስታ ስሜት ፊቱ የበለጠ በርቷል። ቅልጥፍናውና ፍጥነቱ ሲበዛ ይማርካል። በጉዞ ምክንያት በድካም የሚዝለው ሰውነታችንን ለማሳረፍ ስንሻ የእርሱ ሰውነት ገና ጉዞ የጀመረ አይመስልም። አንደበቱ በዚክር አላህን በማስታወስ የታጠረ ነውና የትዕቢተኞችን መንደር እስከምንደርስ ድረስ እኛን ከማገልገል ፈጽሞ አልተቆጠበም ነበር። ጾመኞች ነበርን እና ይህ ልጅ ማጎዶን የቆሰቆሰ ዳቦ ይጋግረልን ተይዟል። ዳቦን ጋግሮ ከጨረሰ በኋላ ጥልቅ እንቅልፍ ውስጥ ሰጠመ። በአጋጣሚ እንቅልፍ ሊይዘኝ አልቻለም ነበር። በዚህ መሀል አቅጣጫው ከየት እንደሆነ የማይታወቅ በደስታና በፈገግታ የታጀበ ሳቅ ሰማን። ሁላችንም ወደ ሆነ ቦታ ዞር ስንል የዚያ ልጅ ጥርሶች የተፈለቀቀ ጥጥ መስለዋል። እንቅልፍ ውስጥ ሆኖ በፈገግታ ብርሃን ይረጫል። ከእንቅልፉ ሲነቃ ከእርሱ የተመለከትነውን ነገር ነገር ነው እጅግ የሚደንቅ ህልም እየተመለከትኩ ነበር። በደስታ ብዛት ስስቅ የነበረውም ለዛ ነው። ውብነቱን ቃላቶች ተከማችተው ሊገልጹ የማይችሉት አረንጓዴ አጸድ ውስጥ ነበርኩ። በዚያ በለመለመ መስክ ውስጥ እንደከበሩ ማዕድናት የተሰራ ግዙፍ ቤት ውስጥ እንዳሻኝ ቦረቃለሁ። ውስጡ ዓይንን በሚያስለመልሙ ወየወርቅ አይነቶች አጊጧል። የአንጸባራቂው ቀለማት መብዛት በደስታ ያከንፋል። በምድራዊ ማዕድናት ለማመሳሰል እየሞከርኩኝ ነበር እንጂ የተመለከትኩት ጋር በንግግርም ሆነ በጽሁፍ አይስተካከልም። ደስ ቀይ እንዳለ ሆኖ በቅጽበት ከፊት ለፊቴ አይኔን ስቦ የሚያስቀር ግርዶ ተገለበ። ግርዶውን የሚገልቡትን እንስቶች ተመለከትኩኝ። ውበታቸው ጨረቃን ያስከነዳል። የአይናቸውን ጥራት ከበስተጀርባ ያለውን አካላቸውን የሚያሳይ ይመስላል። እንኳን ደህና መጣ ሲሉኝ በጥድፊያ ከመካከላቸው ለአንዷ ውብ እጅህ ለመዘርጋት ዳዳሁ። አትቸኩል እኔ ለአንተ አይደለሁም፣ አለችኝ። እርስ በርሳቸው የተንሸኳሸኩ፣ ይህ እኮ የመርድያህ የተወዳጇ ባለቤቴ ነው ሲባባሉ ሰማው። አላህ ይዘንልህ፣ ወደፊት ና፣ ቶሎ አይዞህ አሉኝ። ከበላይ ሌላ በወርቅ የተሽቆጠቆጡ ግዙፍ ሰገነት ተንጣሏል። ሰማያዊ ቀለም የረጩ ልስላሴያቸው ከሀር በላይ የሆኑ የተለያዩ አልጋዎች በረድፍ ተሰድረዋል። የአልጋዎችም እግሮች ከእንቁላል ንጣት እጅግ በላቁ ብሮች ተከሽነዋል። አልጋው ላይ ውበቷ ፀሐይን ማስገንዳት የምትችል ጥብቅ እንስት በክብር ተቀምጣለች። ነፍሴ በእጁ በሆነው ጌታ ይሁንብኝ የቤቱንና የእንስቷን ውበት ለማየት የበቃው የአይኔን አጭር ጊዜ በሆነ ህልም ባይቋጮ ኖሮ በበረታው የውበት ኃይሏ ብዛት ይጠፋ ነበር፣ አይምሮዬም ከሰጠመበት ድንቅ ሀሳብ መመለስ ይሳነው ነበር። ያቺ እንስት በዚያ ብርሃን በሚረጫው አይኗ ወርውራ ተመለከተችኝ እና፣ አንተ የአላህ ወዳጅ እና ባለሟላ ሆይ አንተ እኮ የኔ ነህ እኔም ያንተ ነኝ አለችኝ። ልቤ ነጠረች። እጄን ዘርግቼ ወደ ደረቴ ላስጠጋ ስፍጨረጨር፣ ተረጋጋ፣ አቸኩል፣ አብሽር፣ የኔ እና ያንተ ትክክለኛ ቀጠሮ ነገ ከዙር ሰላት በኋላ ነው፣ ተዘጋጅ አለችኝ ብሎ ህልሙን ነገረን ያ የሚገርም ልጅ።